እንዴ ባትሳሳት አዴ እኮ እኔ እኮ ከወንድምነት ያለፈ ስሜት የላት። ቤዛ ከዚ ሁሉ ጊዜ በኋላ እንዴት መጣች አላውቅም። በለመንም ስም ያምሳን ውስንኩ ዴቭ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚቻ መዳም ጋር ከአንቺ ጋር እንዲሆን አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። ካልፈልሽ ከክፍሌ ውልቅ ቤ ሊዲያ መቼም ለወድሽ አልችልም። ፍቅር ባደይ ፍቅር ክንፍ ያለው ዴብ አሁን ላይ አደይን እያስገደዳት ይገኛል። ከዚህ በኋላ ትክክለኛውን ውሳኔ ንገሪኝ፣ ካለዛ ደግሞ እኔና አንቺ ተፋቅረን መኖር እስካልቻልን ድረስ እዚህ ቤት አይኔን አታዩም በማለት የመጨረሻ ስንብትም ሲያደርግ ተመልክተነዋል። ታዲያ አደይም መንታ መንገድ ላይ የቆመች ትመስላለች። ምንም እንኳን ዴብን እንደምትወደው ቢታወቅባትም፣ ፍቅሯን ገልጻ ለመናገር ግን የከበዳት አንድ ነገር አለ። ምን ይሆን? ይህ ጉዳይ ለኔ ምን ይሆናል? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? ሰራተኛዋ አደይ ክፍል 40 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። ባርኮት ለአደይ የፍቅር ጥያቄ ካቀረበላት በኋላ የቀድሞ ፍቅረኛውን ሲያገኝ ፍቅረኛ እንደሌለውና ምንም አይነት ግንኙነት እንዳልመሰረት አድርጎ ነበር ቤዛንም የተገናኛት በዚህ መካከል ቤዛ እጅግ በጣም ደስተኛ ሆናለች ምክንያቱም የቀድሞ ፍቅረኛው ምንም አይነት ህይወት አለመጀመሩ እንደ ጥሩ አጋጣሚ አድርጋም ወስደዋለች ታዲያ ባርኮትም የወሰደው አማራጭ በእንጥልጥል የቀረው ራዴ ያቀረበውን የፍቅር ጥያቄ ከወዲሁ መሰረዝ ነበረ። ይህንንም በተሰበሰቡበት አጋጣሚ ያደረግኩት ጥፋት ነው፣ ሁለታችሁ ትዋደዱ ነበር። እኔ ግን የራሴን ስሜት በመረዳት ይህንን ጥያቄ አቅርቤዋለሁ። ስለዚህ እናንተ መቀጠል አለባችሁ፣ እኔ ግን ቤዛን ተከትዬ መሄድ አለብኝ በማለትም ይነግራል። ዴብ ግን ምንም እንኳን አደይን ቢወዳትና የሌላ ሰው ሆና ማየት ባይፈልግም ምናልባትም አደይ ባርኮትን በጣም ስለምታፈቅረው ልቧ ይሰበራል ብሎ ስላሰበ ባክ ባርኮቴ አደይ ብትወድ ነው በቶሎሽ ያለችህ። እኔ ለብዙ ጊዜ ደክሜ ያልተቀበለችኝን የፍቅር ጥያቄ አንተን ግን ብዙ ሳታደክምህ የተቀበለች በጣም ስለምትወድ ነው። እናም ልቧን ትሰብረዋለህና ተጠንቀቅ በማለት ለእሷ ሲጠነቀቅላት ነበረ። ታዲያ ባርኮትም አደይ ከወንድምነት ያለፈ የፍቅር ስሜት ይኖራታል ብዬ አላስብም በማለት ለማስተባበል እየሞከረ ነበር። አደይ ግን ያልጠበቀችው ነበር እና እንዴት በደቂቃ ሀሳብን የሚያስለውጥ ነገር ተገኘ? ለዚህ ነው ወይ? እንደዛ ወድሻለሁና ፍቅርሻለሁ ስትለኝ ነበርከው? በማለት በተሰበሰቡበት ስሜቷን ልትደብቀው አልወደደችም። ባርኮትም ሀሳቡን እንዲለውጥ ያደረገችው የቀድሞ ፍቅረኛው መምጣቷና በፊት ግን ምንም አይነት እቅድ እንደሌለው ይነግራቸውና ዴብን አደራ በማለት ተሰናብቷቸው ይወጣል። የባርኮት ተሰናብቶ መውጣት ለዴብ ይህ ጥሩ አጋጣሚ ፈጥሮለታል። ይህንን ነገር በደስታ ሲጠባበቀው ነበረ። ታዲያ በባርኮት መሄድ መኝታ ክፍል ዘግታ ቁጭ ብላ እያለቀሰች ባለችበት ሰዓት ይመጣና፣ ለምንደና የምታለቅሽው ለተፈጠረ ነገር አይዞሽ እያለ እያበረታታት ሳለ እሷም በወንድምነት እንደቀረበችውና ከዚህ በኋላም ባርኮት ጥሩ ልጅ ስለሆነ የፍቅር ጥያቄ ያቀረበላትን እሽ ልትለው ቃል ልትገባለት እንደሆነ ነገር ግን ምንም አይነት የፍቅር ስሜት እንደሌላትም እየነገረችው ነበረ። ይህ ነገር ዴብን አስደስቶታል። እንኳን እንደዛ አይነ ነገር አልተፈጠረ እንጂ ሌላው ሁሉ ቀላል ነው። ባርኮት በደለሽ ማለት እኔም እንደዛ አድርጋለሁ ማለት አይደለም፣ በአንድ መስመር አትይን እመኝኝ እያለ ምን ያህል እንደሚወዳትና በፍቅሯ እንደተጎዳም እየገለጸላት ነበር። ታዲያ አደይም አሁን ላይ መንታ መንገድ ቆማለች። ምንም አይነት ውሳኔ መወሰን እንደማትችልም ገልጻለታለች። ዴብም እሺ ጊዜ ሰጥሻለሁ ብሏታል። ኤላና ለምለም ጥሩ የፍቅር ጊዜ እያሳለፉ ቢሆንም በኤላ አባት በኩል ግን ክፍተት እየፈጠረ መጥቷል። የኤላ አባት ወደዛ ሀገር እንዲሄድና ሌላ ሴትም እንዳጩለት እየነገሩት ነው። እዚህ መካከል ኤላ መወሰን ተስኖታል። ምክንያቱም የሚወዳት ፍቅረኛው ትቷት እንዳይሄድ እያለቀሰችበት ትገኛለች። በሌላ በኩል የአባቱን ትዕዛዝ ማክበር እንደ ግዴታም አድርጎ ይቆጥረዋል። ብቻ በምንና እንዴት ከፍቅረኛው ጋር መቀጠል እንደሚችሉ ግራ የተጋባ ይመስላል። እንኮለኛዋ ፍቅርም አደይንና ዴብን እንዴት አድርጋ መለያየት እንዳለባት አበክራ እየሰራች ትገኛለች። ዛሬ ሊዱም ተጨምራ ነገሩን ለማጨናገፍ ብትሞክርም ዴብ ግን መስሚያ የጥጥ ነው ያላት ይመስላል። እባክህን ከዚህች ጋራ ክብርህን ዝቃ አታደርግ ምናልባትም እኮ ገጠር ትዳር ይኖራታል ልጆችም ይኖሯታል በማለት የውሸት ትርክት በመፍጠር አደይ ለማስጠላት ብትሞክርም ዴብ ግን ምንም ነገር ሊሰማት አልቻለም ታዲያ የሊዲያን ንግግር ጆሮ ዳባ ልበስ ያለው ዴብም ከዚህ በኋላ ለማየና ላባዬ ነው የምናገርልህ በማለት ልታስፈራራው ሞክራ ነበረ ዴብ ግን ወዮልሽ ብትናገሪ በማለት እንዳትናገርም አስጠንቅቋታል ሊዲያ ኤላን አፍቅራ ምንም እንኳን የፍቅር ጥያቄዋ ተቀባይነት ባያገኝም ሁልጊዜም በእንጉርጉሮዎቿ ፍቅሯን ትገልጽለታለች። የሊዲያ ሙዚቃ በፍቅር ፊት ቦታ የላቸውም። ጭፈራና ቀረርቶሽን ወደ ጎንተይና አሁን ይልቁንስ ዴብና አደይን እንዴት እንለያያቸው በማለት ነበረ ምክሯን የቀጠለችው። ታዲያ ሌዲያም እሺ እኔም ከዛች አመዳም ጋር ወንድሜ ግንኙነት እንዲኖረው ባልፈልግም ግን በምንና እንዴት እንለያያቸው የሚለውን ምክር እየመከሩበት ነበር። አደይንም ሊበቀሏት ቆርጦ የተነሱ ይመስላሉ። ደክማት ጋደም ባለችበት ሰዓት ወደ ክፍሉ አይገቡና እንዴት እስካሁን ትተኛለች? ልተኝ ነው ወይ የመጣሽው? እያለች ሊዲያም አናቷ ላይ ውሃ እያፈሰሰችባት የተለመደ የንቃት ስድቧን እየሰደበቻት ነበር። አዴይም ፈርጣማ ክንዷን አሳየቻቸው። አዴይ የሁኔታዎች መደራረብ እጅግ አስጨንቋታል። የምታዋየው ሰው ስትፈልግ ወዲያውኑ ለምለም ታላታለች። እጅግ በጣም ነው ደስ ያላት ባርጎት ከቤት እንደሌለና የቀድሞ ፍቅረኛው መጣ እሷን ተከትሎ እንደሄደም፣ መጀመሪያም ቢሆን የፍቅር ጥያቄ እያቀረበላት ከልቡ እንዳልሆነ እየነገረቻት ነበር። ዴብን በበኩሉ ኤላን አግኝቶ የሆድ ሆዱን እየነገረው ነው። አደይን በጣም ስለማከብራት ይሆን አላውቅም ብቻ የውስጤን ስሜቴን ለማጋራት በጣም እፈራለሁ እያለው ነበር። ታዲያ ኤላም ሁሉም ነገር ሲፈቅድ ይሆናል። በተለይ ደግሞ የሷ ፈቃደኝነት ከተጨመረበት ሁሉም ነገር አበቃ ማለት ነው እያለ እንዲናገረም ሲያበረታታው ነበር። በኤላ መምጣት የተደሰተችው ሊዱም ቡናፊ ምን ትሰሪያለሽ አንቺ፣ ስራሽን ረስተሻል እያለች አደይን እንደተለመደው መነጫነጯን ቀጥላበታለች። ግን ደስታዋ እርቅ አልቆየም። ወዲያውኑ ነበር ወደ ቤታችን እንመለስ ሲል ለምለምን እንዲሄዱ ሲነግራት የነበረው እሷም ከዚህ ምን ጉዳይ ያለው በቃ እንሄድ በማለት ኤላና እሷ እጅ ለእጅ ተያይዘው ሲሄዱ ሊዱ ግን በንዴት ቅጥል ስትል ነበር። ታዲያ ይህ ሰው ቀያ ደምቅ ያ በማለትም ወንድሟ ተርቶባታል። በዚህ የተበሳጨችው ሊዲያ የምታደርገው የምትጨብጠው ግራ ገብቷታል። ዴብም አደይን ማስጨነቁን ተያይዞታል። ዛሬ ቁርጥ ነው፣ ንገሪኝ ትወጭኛለሽ አትወጭኝም፣ ወይስ ምን ይሻልሻል? እያላት ነው። እሷም መወላወሉን ቀጥላብታለች። መንታ መንገድ ላይ ቆማ እኔ ማንንም ጥላት የለም ሰው ሁሉ እወዳለሁ እያለች ለማስተባበል እየሞከረች ነው። እሱ ግን መውደዱ የፍቅር እንደሆነና እሷን እንደሚወዳት በጩኸት ነበረ ሲነግራት የነበረው። እየጮህ ገቤ ነው፣ ምን ማድረግ እችላለሁ? ቁርጥ ውሳኔሽን ንገሪኝ እያለ ቢያስጨንቃትም ትክክለኛ መልስ ስላልሰጠችው ከዚህ በኋላ አይኔን አታይኝም በቃ መውጣት ይኖርብኛል በማለት ልብሶችን ጠቅሎ በሚወጣበት ሰዓት እህቱ ለዚች ነው እንዴ ቤቱን ለቀህ የምትወጣው ባክ ተረጋጋ እያለች እንዲረጋጋም ስትጠይቀው ነበር ፍቅርም እንደዚሁ ሌላ ሰራተኛ እናመጣለን፣ በእሷ ምክንያት ቤቱን አትለቅም፣ እኔ እያለሁልህ እኔ ኮዳለው እያለች፣ እሷም በበኩሏ ፍቅሩን እየገለጸችለት ቢሆንም፣ እሱ ግን አደይን አፍቅሮ እንጂ ሌላ ምንም አይነት ችግር እንደሌለ እየነገራቸው ነበር። በመጨረሻ አደይ እባክህን ትታይኛ ትሄድ ባርኮት ትቶኝ ሄደ፣ አንተ ደግሞ ትታይ ልትሄድ ነው በማለት ስትገለግለው ነበር። አፈቅርሻለሁ እያለ ፍቅሩን እየገለጸላት ሳለ ቪዲዮ ተቋርጧል። እንግዲህ አደይ የደብን ፍቅር ትቀበለው ይሆን? ምናልባትም አሁን ላይ የደብን ፍቅር የማትቀበልበት ምክንያት ልክ እንደ ባርኮት ልቤን ይሰብረዋል ብላ አስባ ይሆን? ያደይ ሀሳብ ምን ሊሆን ይችላል? መንታ መንገድ ላይ የቆመችበትስ ለምንድነው? እወድሃለው ቁርጥ ነው፣ ወይም ደግሞ አያ ላፈቅርም፣ ከአንተ ጋር መቀጠል አንችልም፣ አንድ ነገር ነው። እሷ ግን ምንም የምትናገረው መልስ አልነበራትም። እንግዲህ የዛሬው ሰራተኛዋ አደይ በአጭሩ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ።